ሰላም ሰላም እንዴት ናችሁ? የደሱ ሄልዝ ቲዩብ ቤተሰባዎች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ አስተማሪ ርዕስ መጥቻለሁ። በዚህ ርዕስ በደንብ እንድን መማር የፈለግኩት የኩላሊት ጠጠር ወይም ደግሞ ሬናል ስቶን ምንድን ነው የሚለውን እናያለን። ከዚህ በተጨማሪ ደግሞ የሚያሳያቸው ምልክቶች፣ መንስኤው፣ ህክምናው እና እና እንዲሁም በስርዓት ካልታከመ ሊያመጣ የሚችለው ኮምፕሊኬሽን ምን ምን ነው የሚለውን በደ በደንብ እስከ መጨረሻው እንማማራለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ቪዲዮውን ሳብስክራይብ ያደረጋችሁ፣ እንዲሁም የደወል ምርቱን በመጫን ፋሚሊ እንድትሆኑ ስል ጠይቃለሁ። ወደ ቪዲዮ እንሂድ። ወደ ዋናው ሀሳቤ ስገባ የኩላሊት ጠጠር ወይም ደግሞ ሬናል ስቶን እያልነው የምንጠራው ብዙ ጊዜ ሳብስታንሶች ታንድ ላይ ሲጠራቀሙ ክሪስታል ይፈጥራሉ ወይም ደግሞ ማስ ይፈጥራሉ ማለት ነው። በተለይ ደግሞ ሚነራሎች ማዕድናት ለምንጠራቸው አሲዶች እና ሳልት አግሪጌት በማድረግ ወይም ስቲክ ቱጌዘር በማድረግ ሊፈጠር የሚችል የጠጠር አይነት ነው ማለት ነው። በተለይ ደግሞ የጠጠሩን ሁኔታ ስናይ ብዙ ጊዜ ትናንሽ የአሸዋ ቅርጽ ያላቸው ጠጠሮች ወይም ደግሞ ከፍ እያለ ሴድ ወይም ደግሞ እድገቱ እየጨመረ ሴድ ደግሞ ጎልፍ ቦል የመሰለ ቅርጽ ያላቸው የጠጠር አይነቶች ናቸው ማለት ነው። በተለይ ደግሞ በሌላ አጠራሩ ሬናል ስቶን እንግዲህ ሬናል ኳልኩላይ ወይም ደግሞ ኒፍሮሊቲያስ እየተባለ ይጠራል ማለት ነው። በተለይ ደግሞ እነዚህ ቀጫጭን ስቶኖች ሳይዛቸው በተለይ ደግሞ ዝቅ ያለ ከሆነ ከአምስት ሚሊሜትር በታች ከሆነ በሽንት መልክ የመወገዳቸው አቅም ከፍ ይላል ማለት ነው። ነገር ግን አሁን እንዳልነው ነው ሳይዙ እየጨመረ መሄድ ከሆነና ሳይዙ ከፍ እያለ መሄድ በተለይ ደግሞ አሁን እንዳልነው ከአምስት ሚሊ ሜትር በላይ የጨመረ ሚሄድ ከሆነ በሽንት መልክ ላይ ይወገድ ይችላል ማለት ነው። በዛ ሂደት ሬናል ፐልቪስ ላይ እንዲሁም ደግሞ ዩሪተር ላይ ሎጅ ሊያረግ ይችላል ማለት ነው። በዛ ሂደት ዩሪተር ላይ ፐልቪክ ላይ ሎጅ ሊያደረግ ይችላል ና ሊያስቸግር ይችላል ማለት ነው። ፒንም ሊፈጥር ይችላል ማለት ነው። ይህ ላርጅ ስቶን እንደሚታወቀው ዲዝራፕት ያደርጋል። በተለይ ፊልትሬሽን በስርዐት ኩላሊታችን ፊልተር በስርት እንዳታረግ ሊያረግ ሊያደረግ ይችላል እንዲሁም ደግሞ የሽንት ፍሎውን ሊቀንስ ይችላል ከዚህ በተጨማሪ ደግሞ ዌስት ፕሮዳክቶች ወይም ደግሞ መርዛማ ንጥረ ነገሮች ሰውነታችን ውስጥ በስርዓት እንዳይወገዱ ሊከለክል ይችላል ማለት ነው ስለዚህ ይህ ችግር ሊያመጣ ይችላል ማለት ነው ይህ ስቶን እንደሚታወቀው ። በተለይ ደግሞ ሳይዙ እየጨመረ ሲሄድ በተለያየ መልክ እየተገፋ ወደ ዩሪተር ወይም ደግሞ ወደ ሽንት ማስተላለፊያ ቱቦ ሊሄድ ይችላል ማለት ነው። በዛ ሂደት እንግዲህ ከፍተኛ የሆነ ህመም ሊፈጥር ይችላል ማለት ነው። ምክንያቱም ፔሊፕስ ላይ እያለ ምንም አይነት ህመም ወይም ደግሞ ሬናል ፔሊፕስ ላይ እያለ ምንም አይነት ህመም ላይፈጥር ይችላል። ነገር ግን ሳይዙ ከፍ ያለ ስለሆነ ማለት ነው። ነገር ግን ወደ ቲዎች እየለቀቀ ሲመጣ ዲያሜትራቸው ወይም ደግሞ ሴንቲሜትራቸው እየጠበበ ስለሚመጣ ለህመም ሊያጋልጡን ይችላሉ ማለት ነው። በተለይ ደግሞ ከፍተኛ የሆነ ህመም ሊፈጥር ይችላል ማለት ነው። ሬናል ስቶን ግን እንደምታውቀው በሀገራችን ውስጥ ኮመን የሆነ ፕሮብለም ነው። እንዲሁም በዓለማችን ማለት ነው። ምክንያቱም አኗኗራችን ወይም ደግሞ ኢንቫይሮመንታል ፍላክቹዌሽን ስለሚኖር፣ በተለይ ደግሞ ሙቀታማ አካባቢ የሚኖሩ ሰዎች በዚህ ተጠቂ ናቸው። እዚህ በተጨማሪ አመጋገባችን አኗኗራችንና የውሃ መጠን አጠቃቀማችን ትልቅ ፋክተር ስላለው በዚህ ሂደት ይኖራል ማለት ነው። እንደምታውቀው እንግዲህ በዓለማችን ውስጥ አንድ ሰው ከአስር ሰዎች ውስጥ አንድ ሰው በኩላል ጠጠር ይጠቃል ማለት ነው። ስለዚህ ከፍተኛ የሆነ ፕሪቫላንስ ያለው የበሽታ አይነት ማለት ነው። ወደ ሲምፕተሙ ስንመጣ ቅድም እንዳልነው እንግዲህ ከፍተኛ የሆነ ህመም ይኖረዋል። በተለይ ደግሞ ይ ቲቦች ላይ ከመጣ ዩሪተርና ዩሪተር ላይ ከመጣ ከፍተኛ የሆነ ህመም ይፈጥራል ማለት ነው። ምክንያቱም ዲያሜትሩ ጠባብ ስለሆነ ለማለፍ። ብሬክ ሊያደረግ ስለሚችል ወይ ፔን ሊፈጥር ስለሚችል ከፍተኛ የሆነ ስሜትን ይፈጥራል ማለት ነው። በተለይ ፔኑ እንግዲህ እንደሚታውቀው ሰዎች ፊል ሊያደረጉ ይችላሉ። ሎወር ባክ ፔን ይኖራቸዋል፣ እንዲሁም ፍላንክ ፔን ይኖራቸዋል ማለት ነው። እንዲሁም በፊዚካል ኤግዛሚኔሽን ኮስቶ ቨርተብራል አንግል ቴንደርነስ እያልን የምንጠራው ሊፈጠር ይችላል ማለት ነው። ከፍተኛ ህመም ይኖረዋል ማለት ነው። ሌላው ይህ ጠጠር በሚፈጠርበት ጊዜ የኩላሊትን ስራ ዲዝራፕ በሚያደርግበት ጊዜ ኖዣና ቮሚቲንግ ሊፈጠር ይችላል ማለት ነው። ሌላው ብለድ ዩሪን ነው፣ ወይም ደግሞ ደም የቀላቀለ ሽንት ሊሸኑ ይችላሉ። ምክንያቱ ቅድም እንዳለው ዩሪተር ላይ በተለይ ደግሞ ይሄ ቲዩ ላይ ከሆነ ሳይዙ ከፍተኛ ስለሆነ ዲያሜትሩ ጠባብ ስለሆነ ያንን አልሰር ሊፈጥር ስለሚችል ብለድ ዩሪን ይከሰታል ማለት ነው። ተጨማሪ ሽንት ለመሽናት መቸገርም ይፈጥራል ማለት ነው። ሌላው ሽንት የያዘን መስሎ፣ በተለይ ደግሞ ወደ ሽንት ቤት ከሄደ በኋላ ነገር ግን ልንሸና ስንል ምንም አይነት ሽንት የሌለ ይመስላል። ይህ ፍሪኩዌንሲ ሊጨምር ይችላል ማለት ነው። ሌላው ከፍተኛ የሆነ ትኩሳት ፌቨር፣ ቺሊስ ይኖራል ወይም ብርድብር ማለት ይኖራል። ሌላው ክላውዲ የሆነ ፊዩል ስሜሊንግ የሆነ ዩሪን ወይም ደግሞ ሽታ ያለው ሽንት ልንሸና እንችላለን ማለት ነው። ሌላው አሁን እንዳልነው ከፍተኛ የሆነ ሙቀት ይኖራል። ምክንያቱም ኢንፌክሽን ሊፈጥር ስለሚችል ኒፍሮሊቲያስ አይነት ነገር ሊፈጥር ስለሚችል ይኖራል ማለት ነው። እዚህ በተጨማሪ የፍሪኩዌንሲ ፍሪኩዌንሲ አርጀንሲ ሊኖር ይችላል ማለት ነው። ስለዚህ እንደ ነዚህ አይነት ሲምፕቶሞች ምናይ ከሆነ ወዲያውኑ ወደሚቀርበን ጤና ተቋም በመገኘት መታየት እና መመርመር በጣም አስፈላጊ ነው ማለት ነው። ወደ ምክንያቱ ወይም ደግሞ መንስኤው ስንሄድ ቅድም እንዳልነው እነዚህ ሳብስታንሶች ለምሳሌ ሚነራል ማዕድናት፣ ለምጠራቸው አሲዶች እና ሳልት ስቲክ በማድረግ አንድ ላይ ክሪስቲያል ይፈጥራሉ፣ ስቶን ይፈጥራሉ ማለት ነው። በተለይ ደግሞ እንደ ሶዴም ኦግዛሌት አሲድ እና ሌሎች አይነት እንዲሁም ደግሞ የሌሎች ተረራፊ ነገሮች በመጠራቀም ስቶን ሊፈጥሩ ይችላሉ ማለት ነው። እነዚህ ስቶኖች ከአንድ ላይ በመጠራቀም እየቆየ ሲሄድ ደረጃቸው እየጨመረ ሳይዛቸው እየጨመረ ይመጣል እንዲሁም ቁጥራቸው እየጨመረ ይመጣል ማለት ነው። ስለዚህ ምክንያቱ ይሄ ነው። ወደ ታይፖች ስንመጣ እንደሚታውቀው አራት አይነት የሬናል ስቶን አይነቶች አሉ። እነዚህ እንግዲህ ከአፈጣጠራቸውና በሳብስታንስ ቤዝድ ያደረገ ነው ማለት ነው። አንደኛ ካልሽየም ኦግዛሌት ስቶን የሚባለ ወይም ደግሞ ካልሽየም ፎስፌት ስቶን የሚባል አለ። ይህ እንግዲህ ሞስት ኮመን ነው ከሰባ ፐርሰንት በላይ አካባቢ ህዝብን ሊያጠቃ ወይም ደግሞ ፒፕልን ሊያጠቃ የሚችል የስቶን አይነት ነው ማለት ነው። ሁለተኛው ዩሪካሲድ ስቶን ነው። ይሄ ዩሪካሲድ ስቶን እንደሚታውቀው ከአኒማል ፕሮቲን በአጠቃላይ ለምሳሌ እንደ ቢፍ፣ ፖርክ፣ ኢግ እና ፌሽ የሚጠቀሙ ሰዎች በዚህ ዩሪክ አሲድ ኮንቴንት ስላላቸው እነዚህ ምግቦች ከፍተኛ የሆነ የዩሪክ አሲድ ስቶን ዲቨሎፕ ሊያደረጉ ይችላሉ ማለት ነው። ከዚህ በተጨማሪ ሶስተኛው ስቱርቪት ስቶን ለምንጠራው የስቶን አይነት አለ። ይህ ደግሞ በባክቴሪያል ኢንፌክሽን የሚከሰት የስቶን አይነት ነው ማለት ነው። አራተኛውና የመጨረሻው ሲስትን ስቶን ይባላል። ይህ እንግዲህ ብዙ ጊዜ ጄኔቲክ ኢንህርትድ የሆነ ዲስኦርደር አይነት ነው ማለት። በተለይ ደግሞ የሲስቲን ዩሪያ ብለን የምንጠራው የስቶን አይነት ሳብስታንሱ ነው ከሁለት አይነት ሲስቲን የሚሰራ የአሚኖ አሲድ ኮምፖውንድ የያዘ ነው ማለት ነው። ስለዚህ ኢነርት ዲስወርደር የሆነ የስቶን አይነት ነው ማለት ነው። ወደ ሪስክ ፋክተሮች ስንሄድ ብዙ ጊዜ ሪስክ ፋክተር ወይ አጋላጭ መንገዶችን ስናይ ውሃ በበቂ መጠን አለመጠጣት ነው። በተለይ ደግሞ አንድ ሰው አስፈላጊ ባል በቀን ከሁለት እስከ ሁለት ነጥብ አምስት ሊትር ፐር ደይ ውሃ የማይጠቀም ከሆነ በደንብ ሃይድሬት ማያረግ ከሆነ ራሱን ለስቶን ለመሆን ሊጠቃ ይችላል ማለት ነው። በተጨማሪ ከፍተኛ የሆነ ስጋን የሚጠቀም ሰው በተለይ ደግሞ ቀይ ስጋን እና ከፍተኛ የሆነ ፕሮቲኖች የሚጠቀም ሰውም በዚህ ተጋላጭ ነው ማለት ምክንያቱም እነዚህ ነገሮች ከፍተኛ የሆነ የሪካሲል ስላላቸው ማለት ነው። ሌላው ሶዲየም፣ ከፍተኛ ሶዲየም ያላቸው ምግቦች መጠቀም፣ ከፍተኛ ስኳር ያላቸው ምግቦች በተለይ ደግሞ ሱክሮዝ እና ፍራክቶዝ ለምጠራቸውን ፍሩክቶዝ ለምጠራቸውን ስኳር አይነቶች አዘውትሮ የሚጠቀም ሰው ለዚህም ተጋላጭ ነው ማለት ነው። ሌላው ፋሚሊ ሂስትሪ ነው። በተለይ ደግሞ ጄኔቲክስ ወይም ደግሞ ፋሚሊ ሂስትሪ ትልቅ ፋክተር አለው ማለት ነው። እዚህ በተጨማሪ የቫይታሚን ሲ ሳፕሊመንት የሚወስድ ሰው ማለት ነው። በተለይ ቅድም እንዳልነው ዩሪክ አሲድ ሊያመጣ ይችላል ማለት ነው። እንዲሁ የተለያዩ ሰኖች ሊያስከትል ይችላል ማለት ነው። እዚህ በተጨማሪ ደግሞ የተለያዩ መድኃኒቶች ለምሳሌ ዳይሬቲክስ ለምንጠራቸው የመድኃኒት አይነቶች ለምሳሌ እንደ ፎርሳ ሳባይድ እና ሌሎች የመድኃኒት አይነቶች እና ሂድሮክሎሮታያዛይድ አይነት መድኃኒቶች የሚወስዱ ሰው ብዙ ጊዜ ፍሉድን ወይም ደግሞ የሰውነት ፈሳሽን ስለሚያስወጡ ስቶን እንዲፈጠር ምክንያት ሊሆኑ ይችላሉ ማለት ነው። ሌላው ካልሽየም ቤዝድ አንቲአሲድ ወይም ደግሞ እነዚህ ቤዞችን የሚወስዱ ሰዎችም ለዚህ ተጋላጭ ናቸው ማለት ነው። እዚህ በተጨማሪ የኤፕሌፕቲክ ወይም ደግሞ የሲዘር አንቲሲዘር ድረግ የሚወስዱ ሰዎችም እነዚህ አይነት መድኃኒቶች የተለያየ ስቶን እንዲፈጠር ምክንያት ይሆናሉ ማለት ነው። ሌላው ሳርታይን ሜዲካል ፕሮብለም ያለበት ሰውም ወይም ደግሞ ሳርታይን ሜዲካል ኮንዲሽን ያለበት ሰውም ለምሳሌ እንደ ጎቴ አርትሬትስ ያለበት ሰው፣ ሃይፐርቴንሽን፣ ዲያቤቲስ ወይም ደግሞ የስኳር በሽታ ያለበት ሰው፣ ሲስቲክ ፋይብሮስ ያለበት ሰው እና ሌሎች አይነት ችግሮች ያለበት ሰው ለዚህ ተጋላጭ ነው ተብሎ ይታሰባል ማለት ነው። ስለዚህ አጋራጭ መንገዶች እነዚህ ናቸው ማለት ነው። ወደ ኮምፕሊኬሽኑ ስንመጣ ብዙ ጊዜ ይሄ ሬናል ስቶን በስርዓት ካልታከመና በተለይ ደግሞ ዝም ብለን የምናየው ከሆነ መፍትሄዎችን ካልወሰድን የተለያዩ ችግሮች ሊያስከትል ይችላል። ለምሳሌ ሃይድሮኒፍሮሲስ የሚባል ወይም ደግሞ ኩላሊት ላይ እና ቲቮች ላይ የውሃ መቋጠር ሊፈጠር ይችላል። እዚህ በተጨማሪ ፓይሎኒፍራታስ ወይም ደግሞ የኩላሊት ኢንፌክሽን ሊያስከትል ይችላል። እንዲሁም የሽንቲቦ ኢንፌክሽን ወይም ደግሞ ዩሪናሪ ትራክ ኢንፌክሽን ለምንጠራውም ሊፈጠር ይችላል ማለት ነው። እዚህ በተጨማሪ አኪዩት እና ክሮኒክ ኪድኒ ወይም ደግሞ ሬናል ፌለር ሊያስከትል የሚችል የበሽታ አይነት ነው ማለት ነው። ወደ ዲያግኖስሱ ስንመጣ ብዙ ጊዜ ሂስትሪና ፊዚካል ኤግዛሚኔሽን ይጠይቃል። ይሄ ኮመን ነው። ሌላው ደግሞ ዩሪን ቴስት ይሰራል። በተለይ ዩሪን ስንሰራ ብዙ ጊዜ ብለድ ፕሬዘንት ኦርኖት የሚለውን የደም የተቀላቀለ ነው ወይስ ንጹህ ነው የሚለውን ይለያል። ከዚህ በተጨማሪ ኢንፌክሽን ካለ የስቶን ፎርሚንግ ክሪስታሉን ለመለየት እነዚህ እነዚህ እንደዚህ እነዚህ ይጠቅማል ማለት ነው ዩሪን ቴስት። ከዚህ በተጨማሪ ኢሜጂንግ በተለይ ደግሞ ኤክስራይ፣ ሲቲ ስካን፣ አልትራሳውንድና ሌሎችንም የኢሜጅ አይነቶችን መጠቀም እንችላለን። እንግዲህ እነዚህ ኢሜጆች ቸክ የሚያደርጉልን በተለይ ደግሞ የሳይዙን ይለኩልናል። ሸፑን በተለይ ቅድም እንዳልነው የካልሽየም ኦግዛሌት ሸፕ የተለየ ነው። የዩሪክ አሲድ ስቶን የተለየ ነው። የስትሩዌት ስቶን የተለያየ ቅርጽ ነው ያላቸው እና ሸፑን እንደገና ደግሞ ሎኬሽኑን ለምሳሌ ፐልቪሱ ላይ ነው ያለ ወይስ ደግሞ ቲዎች ላይ ነው ያለ በተለይ ዩሪተር ላይ ያለ ብላድር ላይ ያለ የሚለውን ለመለየት ይጠቅመናል። ከዚህ በተጨማሪ ደግሞ ነምበር ኦፍ ስ በመታይ ደግሞ መልቲፕል ናቸው ወይስ የተወሰነ መጠን ያለ የሚለውን ቸክ ለማድረግ ኢሜጂንግ በጣም አስፈላጊ ነው ማለት ነው። ሶስተኛው ብለት ቴስት ነው። ብለት ቴስት ለምሳሌ ቸክ የሚያደርግልን አንደኛ ኪድኒ ፋንክሽን ቴስት ወይም ደግሞ ኦርጋን ፋንክሽን ቴስት ለመለየት ይጠቅማል። ኩላልታችን ፕሮፐርሊ ፋንክሽናል ናት ወይስ አይደለችም የሚለውን ቸክ ያደርጋል። ከዚህ በተጨማሪ ኢንፌክሽን ካለ በተለይ ደብሊው ቢሲ ይጨምራል፣ ኢንፌክሽን ካለ ስለዚህ ሽፍት ሊያደረግ ይችላል ማለት ነው። እዚ በተጨማሪ ደግሞ ሚነራሎችን ያለውን የሚነራል አይነት ሉክ ወይም ደግሞ ዲቴክት ያደርጋል ማለት ነው። ወደ ትሪትመንቱ ስንመጣ ብዙ ጊዜ አራት አይነት የትሪትመንት አይነቶች አሉ። በተለይ ኤርሊ ከሆነ እና ጠጠሮች ትናንሽ ከሆኑ እንደሚታወቀው እንደ ሳፖርት ማኔጅመንት ለመከላከል የምንችለው ነገር ነው ማለት ነው። ለምሳሌ አንደኛ ሳፖርት ማኔጅመንቶችን መጠቀም፣ በተለይ ደግሞ ጠጠር አንድ ሰው በአልትራሳውን እና በተለያዩ ነገሮች ዲቴክት ተደረገ በኋላ በደንብ ውሃን እንዲጠጣ ራሱን ሃይድሬት እንዲያደረግ አስፈላጊ ነው። በተለይ ደግሞ ዘድረጎፍ ኪዲኒዝ ወተር እየተባለ ይጠራል ወይም ደግሞ የኩላሊት መድኃኒት ውሃ ነው እየተባለ ይጠራል እና ውሃን በበቂ መጠን ፍለሽ ማድረግ ነው በተለይ በየቀኑ ከ2 እስከ 2.5 ሊትር ውሃን መጠቀም እጅግ በጣም አስፈላጊ ነው ማለት በተለይ ደግሞ እነዚህ ኖርማል ሰው ከሆነ ነው። ነገር ግን ስፖርታዊ እንቅስቃሴ የሚያበዙ ሰዎች እና ከባድ ስራዎች የሚሰሩ ሰዎች ከዚህ በላይ ሊጠጡ ይችላሉ፣ እስከ አምስት ሊትር ሊጠጡ ይችላሉ ማለት ነው። ህጻናት ደግሞ እንደ መጠናቸው ይቀንሳል ማለት ነው። ስለዚህ ውሃን በደንብ በመጠጣት የኩላሊታችን ጤንነት መጠበቅ እንችላለን ማለት፣ ምክንያቱም ውሃን በደንብ ስንጠጣ ብዙ ጊዜ የተለያዩ ክሪስታሎችን ወይም ደግሞ እነዚህ መርዛማ ንጥረ ነገሮችን ፍለሻወት ማድረግ ስለምንችል ለኩላሊት ጤንነት እጅግ በጣም አስፈላጊ ነው ማለት ነው። ማለት ውሃ ሁለተኛ ሜዲኬሽን ነው በተለይ ደግሞ ሜዲኬሽኖች ቤዝዶን እንደ ጠጠሩ ሁኔታ አይነት ሁኔታ ይወሰናል ማለት ነው። ለምሳሌ ቅድም እንዳልነው ካልሽየም ስቶን ከሆነ እንደ ፖታሽየም ሲትሬት ዳይሬቲክስ ሊታዘዝ ይችላል ማለት ነው። ዩሪካሲድ ስቶን ተሆነ ደግሞ አሎፕሪኖል የሚባል መድኃኒት አለ፣ ፖታሲየም ሲትሬት የሚባል መድኃኒቶች ይሰጣሉ። ሌላው ስቱርቤት ስቶን የሚሆን ከሆነ ደግሞ ቅድም እንዳልነው በባክቴሪያል ኢንፌክሽን ስለሚከሰት አንቲቢዮቲክስ ይታዘዛል። ከዚህ በተጨማሪ አሴቶ ሃይድሮክሳል የሚባል የመድኃኒት አይነትም አለ። ይህ ይታዘዛል ማለት ሌለው ሲስቴን ስቶን ከሆነ ደግሞ አሁን እንዳልነው ፖታሲየም ሲትሬት ሊታዘዝ ይችላል። እንዲሁም ደግሞ ሚራኮ ፖቶ ፕሮፖ ግላይሲን የሚባል የመድኃኒት አይነት አለ ማለት። ስለዚህ እነዚህ ፕሮፐር ታይፑን በመለየት ቸክ በማድረግ ምን ምን አይነት መድኃኒት ያስፈልጋል የሚለውን በዚህ ቸክ ማድረግ እንችላለን ማለት። ስለዚህ መድን ትሪትመንቱ ሜዲኬሽን ትሪትመንት ወይም የሜዲሲን ትሪትመንት ቤዝዶን እንደ ሬናል ስቶን ታይፕ ይወሰናል ማለት ነው። ሌላው ፔንን ማኔጅ ማድረግ እንችላለን። ከዚህ ላይ ከፍተኛ የሆነ ህመም ይኖራል። በተለይ ደግሞ ብዙ ጊዜ ኮሪያን ዳንስ እያሉ ይጠሩታል የኩላሊት ህመምን ማለት ነው። በተለይ ደግሞ ዩሪተር ላይ ከሆነ ፔኑ ላይክቱ ኮሪያ እንደ ኮሪያ ዳንስ ሊያስዳነስ የሚችል የህመም አይነት አሉ ማለት ነው። በተለይ በዚህ ሂደት ከፍተኛ የሆነ ስትሮንግ የሆኑ አናሊዚኮች ያስፈልጋሉ ማለት ነው። ይህንን ፔን ትሬት ለማድረግ ማለት ነው። በተጨማሪ ቮሚቲንግ ይኖራል። ስለዚህ አንቲ ቮሚቲንግ ድረግ እንደ ፕራዚል፣ ሌሎችም አይነት መድኃኒቶችን ልናዝን እንችላለን ማለት ነው። ሶስተኛው ሾክ የሚባል መድኃኒት አለ። ሾክ ዌቭ ሊቶትሮፕሲ የሚባል የመድኃኒት አይነት አለ። ይሄ ነን ኢንቬዚቭ ፕሮሲጀር ነው እንደሚታወቀው። ይሄ ፕሮሲጀር ምንም አይነት ሰርጀሪ ሳይሰራ ተለይ በማድረግ ያለበትን ሳይት በመምረጥ ስቶኑን በማድቀቅ የሚሰራ የፕሮሲጀር አይነት ነው ማለት ነው። ስለዚህ ነን ኢንቬዚቭ ነው። ስለዚህ ምንም አይነት ሰርጀሪ የሚያስፈርገው ሳይሆን አናቶሚካል ፖዚሽኑን በማየት ያለበትን ስቶን በሾክ እንዲደቅ እና በሽንት መልክ እንዲወገድ የሚያደርግ የሕክምና አይነት ነው ማለት ነው። አራተኛው ኦፕሽን፣ ይሄ ኦፕሽን እንግዲህ የመጨረሻው ኦፕሽን ነው። በተለይ ደግሞ ቅድም እንዳልነው በነዚህ በጠቀስናቸው ትሪትመንቶች ማይድን ከሆነና ከፍተኛ የሆነ የኩላሊት ችግር ሊያስከትል የሚችል እንዲሁም ቅድም የጠቀስናቸውን ችግሮች በተለይ ደግሞ ሽንት መዝጋት፣ በስርዓት ያለመሽናት ከፍተኛ የሆነ ፔን የሚፈጥር ከሆነና አንዳንድ ነገሮች ታይተው ኮስት ቤኔፊት ታይቶ እንደሚታወቀው ሰርጀሪ ይሰራል ማለት ነው። ይህ ሰርጀሪ እንግዲህ ብዙ ጊዜ ከአምስት ሚሊሜትር በላይ ጠጠሩ የሚሆን ከሆነ ብዙ ጊዜ በሽንት መልክ አይወገድም። የሆነ ቦታ መጦ ሎጅ ነው የሚያደርገው ማለት ነው። ስለዚህ ያ ሂደት ደግሞ ቅድም እንዳልነው ሽንት ሊዘጋ ይችላል። በደንብ ኩላሊት መጥፎ ነገሮችን በስርዓት እንዳታጣራ ሊያደርግ ይችላልና ይህን ሂደት ስለሚገድብ ሰርጀሪ እጅግ በጣም ሊሰራ ይችላል ማለት ነው ለእነዚህ አይነት ሰዎች። ስለዚህ ሰርጀሪ የመጨረሻው ኦፕሽን ነው ማለት ነው። ስለዚህ ለሁሉም ሰው ሰርጀሪ አይሰራም ማለት ነው። ስለዚህ ሰው ሰዎች ሰርጀሪ የሚያስፈልጋቸው ወይም ደግሞ ሰሌክት ተደርገው የሚሰራ ነገር ነው ማለት ነው። ስለዚህ አራት አይነት ትሪትመንቶች እንዳሉ መገንዘብ አለብን ማለት ነው። ሌላው የመጨረሻውን ስናይ ደግሞ ፕሬቨንሽን ላይ ነው። ብዙ ጊዜ እንግዲህ ሁሌም እንደምንናገረው ሰውን ከማስቸገር፣ ቤተሰብን፣ ራስን በተለያየ ነገር ጉዳት ከማድረሳችን በፊት እንዲሁም ደግሞ ጊዜያችን ገንዘባችንና ጉልበታችን ከመጨረሳችን ከመባከናችን በፊት እንደምታውቀው ትሪትመንት ላይ ማይሚን ፕሬቨንሽን ላይ ወይም ደግሞ መከላከያዎች ላይ መስራት በጣም አስፈላጊ ነው ማለት ነው። ምክንያቱም መከላከያዎችን ስናውቅ ነው እንግዲህ ብዙ ጊዜ ራሳችን ከተለያዩ ጉዳቶች መጠበቅ የምንችለው ማለት ነው። በተለይ ደግሞ አሁን እንዳልነው የኩላሊት ጠጠር ሊከሰት የሚችለው ብዙ ጊዜ አሁን ከጠቀስናቸው ሪስክ ፋክተሮች ጋር ተያይዞ ነው ማለት ነው። ስለዚህ የመጀመሪያውና አንደኛው መከላከያ መንገዶችን ስናይ ፕለንቲ የሆነ ውሃ መጠጣት ነው፣ ወይም ደግሞ በቂ የሆነ ውሃ መጠጣት አለብን ማለት ነው። ቅድም እንዳልነው የኩላሊት መድኃኒት ውሃ ነው፣ ወይም ደግሞ ዘድረግ ኦፍ ኪድኒዝ ወተር እየተባለ

በቀን አትሊስት ከሁለት እስከ ሁለት ነጥብ አምስት ሊትር ውሃን መጠጣትና ሰውነታችን ሃይድሬት ማድረግ ኪድኒያችን ፍለሽ ማድረግ በጣም አስፈላጊ ነው ማለት ነው። በተለይ ስፖርታዊ እንቅስቃሴ የሚያደረጉ ሰዎች እንደሚታወቀው ስድስት እስከ አምስት ሊትር በቀን ሊጠጡ ይችላሉ ማለት ምክንያቱም እንደ ኮንሰፕሽናችን ወይም ደግሞ ዴማንድና ሳፕላያችን ይወስነዋል ማለት ነው። ህጻናት ደግሞ በአቅማቸው ምን ያህል ፐርኬጅ ይሰላል ባይ ዘ ወይ ስለዚህ በቂ ውሃ በቀን ማግኘት የኩላሊታችን ጤንነት ከመጠበቃችን በተጨማሪ አጠቃላይ የሰውነታችን ጤንነት መጠበቅ እንደማለት ነው። በተለይ ኩላሊታችን በደንብ ፍሌሽ ስናደረግ ብዙ መርዛማ ንጥረ ነገሮችን ሰውነታችን ማስወገድ እንችላለን ማለት ነው። በዛ ሂደት አጠቃላይ የሰውነት ሴሎቻችን ኦርጋናችን በስርዓት መጠበቅ እንችላለን ማለት ነው። ስለዚህ በቂ ውሃ መጠጣት እጅግ በጣም አስፈላጊ ነው ማለት ነው። ሁለተኛው እነዚህ ከፍተኛ አኒማል ፕሮቲን በተለይ ደግሞ እንደ እንቁላልን ስጋን፣ የተለያዩ ስጋ አይነቶች አሉ፤ የበግ የፍየል የከብት የዶሮ አሳዎች አሉ እና እነሱን ስንመገብ በበቂ መጠን ቢሆን የተመረጠ ነው ማለት ምክንያቱም ቢዮንድ ከኖርማን በላይ ስንመገብ እንደሚታውቀው ስቶን ሊፈጠር ይችላል ማለት ነው። ስለዚህ በመጠኑ መመገብ አስፈላጊ ነው ማለት ነው። ቅድም እንዳልነው የተለያየ የስቶን አይነት ሊፈጠር ይችላል ማለት ነው። ስለዚህ እነዚህ አሁን የጠቀስናቸው የከብት የእንስሳት ስጋዎችና እንቁላል ከፍተኛ የሆነ ዩሪካሲድ አላቸው እና ይሄ መመጠን ደግሞ በጣም አስፈላጊ ነው ማለት ነው። በተለይ ደግሞ አንድ ሰው ስጋን ሲመገብ እንደሚታወቀው መጥኖ ቢሆን የተመረጠ ነው ማለት ነው። ሌላው ደግሞ ከፍተኛ ሱጋ ስኳር ያላቸውን ምግቦች እንደ ሱክሮዝ እና ፍራክቶዝ ፍሩክቶዝ ያሉ ከፍተኛ የስኳር መጠን ያላቸው ምግቦች መቀነስ፣ ፕሮሰስ የሆኑ ምግቦችን በተለይ ራንስድ የሆኑ ራንስድ ፋት ያላቸውን ፕሮሰስ የሆኑ ምግቦችን፣ ከፍተኛ የስኳር መጠን፣ ከፍተኛ የጨው መጠን፣ ከፍተኛ ጠቃሚ ያልሆነ ሳት ያላቸውን ምግቦች መቀነስ እና ከቻልን ባንመገባቸው አሪፍ ነው። ከዚህ በተጨማሪ በቀን የሶዲየም መጠናችን ሊሚት ማድረግ ለምሳሌ በሀያ አራት ሰዓት ምን ያህል ያስፈልገናል የሚለውን ከ2.5 ግራም ፐርደይ ባንጠቀም እጅግ በጣም አስፈላጊ ነው ማለት ነው። የጨው መጠን ወይም ደግሞ የሳልትን መጠን ማለት ነው። ሌላው በተለይ ደግሞ የኦግዛሌት ያላቸውን የምግብ አይነቶች መቀነስ። እነዚህ ቅድም እንዳልነው እንግዲህ ካልሽየም፣ ፎስፌት እና ኦግዛሌት ሊፈጠር የሚችለው እስቶን የከፍተኛ የሆነ የኦግዛሌት መጠን ያላቸው ምግቦች ስንመገብ ለምሳሌ እንደ ስፒናች ወይም ደግሞ ቆስጣ፣ ፒነት ወይም ደግሞ ይሄ ለውዝ ብለን የምንጠራው ሌላው እነዚህ አይነት በተለይ ደግሞ ቅባት ያላቸውን እነዚህ ምግቦች መቀነስና ማስተካከል በጣም አስፈላጊ ነው ማለት ነው። የመጨረሻው ቦዲ ወታችን ሜንቴን ማድረግ ነው። በተለይ ቦዲ ማክስ ኢንዴክሳችን ሲጨምር ወይም ደግሞ ወታችን ከመጠን በላይ ሲሆን ለብዙ ስለሰዱ በሽታዎች መንስኤ ነው እና አንዱ ደግሞ እንግዲህ ሬናል ስቶን ነው። ስለዚህ ወታችን ቦዲ ማክስ ኢንዴክሳችን በኖርማል ሌቨል ማድረግ እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ ዛሬ ስለ ሬናል ስቶን ወይም ደግሞ ስለ ኩላሊት ጠጠር አሪፍ ግንዛቤ አግኝታችኋል ብዬ አስባለሁ። ስለዚህ ቀጣይ ላይ የሚለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ ያደረጋችሁ የዱር ትብብራችሁ እንዲያለ ስል ጠይቃለሁ። ባይ ባይ።